ለደህንነቴ እሰጋለሁ ሲሉ የትግራይ ክልል ርዕሰ መስተዳደር አቶ ጌታቸው ረዳ ስጋታቸውን ገልጸዋል። አቶ ጌታቸው ረዳ ከፍተኛ ስጋት ውስጥ እንደሚገኙ አስታውቋል። መረጃውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ የሱዳን ጦር ባለፈው ሳምንት ዋና ከተማይቱን ከያዘ በኋላ በሰላማዊ ሰዎች ላይ ከህግ አግባብ ውጪ ግድያ እንደፈጸመ ተነግሯል። ይህንን ጉዳይም በስፋት እንመለከታለን። ትራምፕ ኢራንን በተመለከተ ከአሜሪካ ጋር ስለሚኖራቸው ሁኔታም ተናግ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 ታዋቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ርዕሰ መስተዳደሩ በትግራይ ያለው የፖለቲካ ሁኔታ ለደህንነቴ ያሰጋኛል ሲሉ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ በዚህ ወቅት ዱባይ ውስጥ የሚገኙ ሲሆን በዱባይ ሆነውም ብራይድ ስቶሪ ኤጀንሲ ከተባለ ሚዲያ ጋር ቃለ መጠይቅን አድርገዋል። በዚህ ቃለ መጠይቅ ወቅት ለሕክምና ወደ ዱባይ እንደመጡና በቅርቡም ወደ ኢትዮጵያ እንደሚመለሱ የገለጹት አቶ ጌታቸው ረዳ እስካሁን ድረስ በኃላፊነታቸው ላይ እንደሚገኙ በመግለጽ መንግስታዊ ስራዎችን እየተከታተሉና እየፈረሙ እንደሚገኙ ገልጸዋል። በቀጣይ ትግራይን ማንም ይምራት ብዙ አያሳስብም ያሉት ርዕሰ መስተዳደሩ ማንኛውም የትግራይ መሪ ከፌዴራል መንግስት ጋር በመቀራረብና በመመካከር የፕሪቶሪያውን የሰላም ስምምነት በማክበር ግዞታዊ አንድነትን፣ ተፈናቃዮች ወደ ቀያቸው እንዲመለሱ መስራት አለበትም ብለዋል። የፌዴራል መንግስት ለፕሪቶሪያው የሰላም ስምምነት ተገዢ በመሆን ከፌዴራል መንግስት ውጭ ያሉ ታጣቂዎች ከትግራይ እንዲወጡ መስራት አለበት ሲሉ ማስገንዝበዋል። በትግራይ ክልል ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉ ሲሆን ይህንን ሀቅ በመቀበል ለዚህ ውድቀት የዳረገንን አስተሳሰብ መቀየር የትግራይን ችግር ይፈታልም ሲሉ አቶ ጌታቸው ረዳ ተደምጠዋል። አሁን ላይ ያለው በእድሜ የገፋ አመራር በሀያና በሰላሳ አመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉ የገለጹት አቶ ጌታቸው ረዳ ትግራይ ተደጋግመው ወደ ስህተት በዘፍቋት አመራሮች መመራት የለባትም፣ በማለትም አሳስበዋል። አቶ ጌታቸው በትግራይ ውስጥ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸውም በዚሁ ቃለ ምልልስ ላይ መግለጻቸው ተገልጿል። ይህም ክልሉን መልሰው የመምራት እድላቸውን መሟጠጡንም አመላካሽ ነውም ተብሏል። ምንም እንኳን አቶ ጌታቸው ረዳ ወደ ዱባይ ያቀኑት ለሕክምና ቢሆንም ይመለሳሉ የሚለው ግን ከፍተኛ ጥያቄ ውስጥ የገባ ጉዳይ ሆኗል። የትግራይን ጉዳይ በተመለከተ በርካታ የፖለቲካ ተንታኞችና ሙራን የተለያዩ አጀንዳዎችን እየሰጡም ይገኛሉ። ወደ ቀጣይ ጉዳያችን ስናመራ የሱዳን ጦር ባለፈው ሳምንት ዋና ከተማይቱን ካርቶምን ከያዘ በኋላ በሰላማዊ ሰዎች ላይ ከሕግ አግባብ ውጪ ግድያ እንደፈጸመ የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ገለጹ። የኮሚሽነሩ ሊቀመንበር ቮልከር ቱርክ በሰጡት መግለጫ የሱዳን ጦር ላይ ሙሉ ምርመራ እንዲደረግም ጠይቀዋል። ከፈጣን የድጋፍ ኃይሎች ጋር በመተባበር በተጠረጠሩት ጥርጣሬዎች በካርቱም በርካታ አካባቢዎች በሰላማዊ ሰዎች ላይ የማጠቃለያ ግድያ ስለተፈጸመባቸው በርካታ ጉዳዮች የሚገልጹ ታማኝ ሪፖርቶች እንዳሳሰቧቸው የገለጹ ሲሆን በዓለም አቀፍ የወንጀለኛ መቅጫ ሕግ ለእንደዚህ አይነት ተቀባይነት ለሌለው ድርጊት ወንጀለኞችን የፈጸሙ ግለሰቦችም ሆኑ የማዘዣ ኃላፊነት ያለባቸው አካላት በህግ መጠየቅ አለባቸው ብለዋል። ሚኒስተር ቱርክ ጽህፈት ቤታቸው የታጠቁ ሰዎች ሲቪሎች በደማቸው ሲገደሉ የሚያሳይ ብዙ ዘግናኝ ቪዲዮዎችን እንዲገመግሙ ሲሆን ጉዳዩም አሳሳቢ እንደሆነ ሰራዊቱ ላለፉት ሁለት ዓመታት ከአርኤስኤፍ ጋር እየተዋጋ ባለው የእርስ በርስ ጦርነት በዓለም ላይ እጅግ የከፋ ሰብአዊ ቀውስ ማስከተሉን ተናግረዋል። በካርቱም እና አካባቢው የታጠቁ ታጣቂዎች በሰላማዊ ሰዎች ላይ ተገድለዋል የተባሉ ቪዲዮዎች በማህበራዊ ሚዲያዎች ላይ የተሰራጩ ቢሆንም እስካሁን ለቀረበበት ውንጀላ ከሱዳን ታጣቂ ኃይሎች ምላሽ አልተሰጠበትም። ይህ በእንዲ እንዳለ በጥር ወር የጦር አዛዥ ጀነራል አብዱልፈታ አልብርሃን በገዚራ ግዛት ዋና ከተማ ዋድ ሜዳኒ ተፈጽ አይፈጸሟልም የተባለውን የመብት ጥሰት የሚያጣራ ኮሚቴ የሾመ ቢሆንም እስካሁን ድረስ ግን ይፋሉንም። በዋድ ማዳኒ ውንጀላውን ተከትሎ አሜሪካ በጄኔራል ብርሃን ላይ ማዕቀብ መጣሏም ይታወሳል። ወደ ቀጣይ ጉዳያችን ስናመራ ትራምፕ ኢራን ከአሜሪካ ጋር በቀጥታ መነጋገር እንደምትፈልግ አስባለሁ ብለዋል። ዶናልድ ትራምፕ ኢራን ከአሜሪካ ጋር በቀጥታ ለመነጋገር ልትስማማ እንደምትችልም ጠቁመዋል። የዩኤስ ፕሬዚደንት ሐሙስ እለት ለጋዜጠኞች በሰጡት መግለጫ አስተዳደራቸው ከ ከተ ኢራን ጋር የፊት ለፊት ዲፕሎማሲ የመፍጠር ተስፋ ያለው ይመስላልም ይላል የአልጀዚራ ዘገባ። ቀጥተኛ ንግግሮች ቢሆኑ የተሻለ ይመስለኛል ብሏል ትራምፕ። በፍጥነት ይሄዳል ብዬ አስባለው። ኢራናውያን አሸማጋዮችን ፈልገው ነበር፣ ይህ ከአሁን በኋላ ይሆናል ብዬ አልገምትም ብለዋል። ባለፈው ወር የትራምፕ አስተዳደር የኢራንን የኒውክሌር መርሃ ግብር በተመለከተ ድርድር እንዲያደርግ ለኢራን መንግስትም ደብዳቤ መላኩ የሚታወስ ነው። ይህ ካልሆነ ግን አሜሪካ በኢራን ላይ ወታደራዊ ጥቃቶችን እንደምትፈጽም በጊዜው ሲያስፈራሩም ነበር። ቴራን ከዚህ ቀደም ከዋሽንግተን ጋር ቀጥተኛ ውይይትን ውድቅ አድርጋለች። ይሁን እንጂ ተዘዋዋሪ ድርድርም ክፍት እንደሆነም ተናግራለች። ኢራን በእርግጥ አቋሟን ቀይራ ወይም ትራምፕ ስለ ቴራን አቋም እየገመቱ እንደሆነ ግልጽ አይደለም ብለዋል ጀዚራ በዘገባው። የዩናይትድ ስቴትስ አስተዳደር የሀገሪቱ በተለይም ወደ ቻይና የምትልካውን የነዳጅ ዘይት ሙሉ በሙሉ ለማፈን በማለትም በኢራን ላይ ማቀብ ሲያከማችም ቆይቷል። ወደ ቀጣይ ጉዳያችን ስናመራ ሊቢያ አፍሪካውያንን አልፈልግም ስትል ማሰማቷን ተከትሎ በርካታ አነጋጋሪና ያልተጠበቁ መረጃዎች እየወጡ ይገኛሉ። የሊቢያ ባለስልጣናት በሊቢያ የሚገኙ የእርዳታ ቡድኖች አፍሪካውያን ስደተኞች በሊቢያ እንዲቆዩ በማበረታታት የሀገሪቱን የዘር ገጽታ ለመቀየር እያሴሩ ነው ሲሉ የከሰሷቸውን ድርጅቶች ቢሮ እንዲዘጉም አዘዋል። የሊቢያ ባለስልጣናት እንዲዘጉ ትእዛዝ ካወጡባቸው መካከልም ድንበር የለሽ ዶክተሮች፣ የተባበሩት መንግስታት የስደተኞች ኤጀንሲና የኖርዌይ የስደተኞች ምክር ቤትን ጨምሮ አስር ቡድኖችም ተለይተዋል። ይህ የአፍሪካ ተወላጅ የሆኑ ስደተኞችን በሀገራቸው የማስፈር እቅድ የጥላቻ ተግባርን ይወክላል አላማውም የሀገሪቱ የስነ ሕዝብ ስብጥር ለመቀየርና የሊቢያን ማህበረሰብ ሚዛን አደጋ ላይ የሚጥል ነው ሲሉም የሀገር ውስጥ ደህንነት ባለስልጣን ቃል አቀባይ ሳሌም ጌታውስ ሀሙስ ዕለት ተናግረዋል። ይህ የሳሌም ንግግር ቱኒዚያ ከሁለት ዓመት በፊት የተናገረችውን ተመሳሳይ መልእክት የሚያስተጋባ ሲሆን፣ ይህም ጸረ ጥቁር ዘረኝነት ተብሎ በፍጥነት የተወገዘ ነው። እንደሚታወቀው ሁለቱም ሀገራት በሜዲትራኒያን ባህር ዳርቻ ላይ ተቀምጠዋል። እናም ባህር አቋርጠው ወደ አውሮፓ ለሚገቡ አፍሪካውያን ስደተኞችም ቁልፍ የመተላለፊያ መንገዶች ሲሆኑ እንደ አውሮፓውያን አቆጣጠር በ2011 የሊቢያ መሪ ሙሐመድ ጋዳፊ ከስልጣን ከተወገዱ በኋላ በመንግስት ውስጥ ብልሽት ታይቷል። ይህም የታጠቁ ሚሊሻዎችና የሰዎች አዘዋዋሪዎች እንዲበራከቱም አድርጓል። ሀገሪቱ ለሁለት ተከፍላለች። እያንዳንዳቸው በተቀናቃኝ አስተዳደር ይመራሉ። ሚሊሻዎች ስደተኞች የሚደበደቡበት ወይም የሚ ባረሩባቸው የማቆያ ማዕከላትን ይመራሉ ተብሎ የተከሰሱ ሲሆን የሊቢያ የባህር ጠረፍ ጠባቂዎች አንዳንድ ጊዜ ሰዎችን ከማዳን ይልቅ በባህር ውስጥ ሲቀርጹ ይከሰሳሉ። የሊቢያ ባለስልጣናት ስለነዚህ ወንጀላዎች ምንም አይነት አስተያየት አልሰጡም። የረዴት ቡድኖችም ለማባረር የሐሙሱ ትዕዛዝ የተላለፈው መቀመጫውን ዋና ከተማይቱ ትሬፕሊ ያደረገው አለም አቀፍ እውቅና ያለው መንግስት ነው። ራሳቸው አፍሪካውያን አይደሉም የሚል ጥያቄ የሚቀርበው ድንበር የለሽ ዶክተሮች ከመጋቢት አጋ ለማስጋባት ጀምሮ የዓለም አቀፍ መንግስት ያልሆኑ ድርጅቶችን ሰራተኞችን በመጥራትና በመጠየቅ የሊቢያ ባለስልጣናት የትንኮሳ ዘመቻን በመግለጽ ከሳምንት በፊት በሊቢያ ስራቸውን አቁመዋል። ኤምኤስኤፍ ለቢቢሲ በላከው መግለጫ እንደተመለከተነው ከሆነም ለአመታት ከሰሃራ በታች ያሉ አፍሪካውያን ስደተኞች በሊቢያ ከባድ የመብት ረገጣና ኢሰብዓዊ አያያዝ ሲደርስባቸው ቆይተዋል። መግደል፣ ባርነት ወይም ተደጋጋሚ መደፈርን ጨምሮ አጸያፊ ጥቁር በሚል እንደሚፈረጁ የሚገልጽ የተባበሩት መንግስታት የሰራተኞች ኤጀንሲ ለሐሙሱ ማስታወቂያ በሰጠው ምላሽም የሚረዷቸው ሰዎች ስደተኛ ሳይሆኑ ከፍተኛ ችግር ውስጥ ያሉ ስደተኞችን መሆናቸውን፣ ከ30 ዓመታት በላይ በሊቢያ ሲንቀሳቀስ ቆይቷል። ለስደተኞች ጥገኝነት ጠያቄዎች እና ተጋላጭ የሊቢያ ማህበረሰቦች ሰብአዊ እርዳታን እየሰጠም ነው። ድርጅታችን እነዚህ ትእዛዞች በታካሚዎች ጤናና በሰብአዊ ሰራተኞች ደህንነት ላይም የሚያስከትሉት መዘዝ በጣም ያሳስባልም ብለዋል። ወደ ተመልካቾቻችን ለእሳቱ የነበሩ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቻልቆዩልን